ሰበር ዜና ለሴቶች በጆሮ የሚሰጥ የወሊድ መቆጣጠሪያ መድሃኒት መጥቷል። ስሙም እምቢ ይባላል። በጦርነት ያለቁትና ምናለ አፈር ብታለምሷቸው፣ አዲስ አበባ አፈር ጠፍቶ ነው። እንቆቅልሽ ምን አውቅልሽ። ስሄድ አገኘኋት ስመለሳት ጠዋት እ ስመለሳት ጠዋት ፈልጋት እ ፈልጋት ዞን ማውራትም አልቻልኩም

ያን ማ ትታያለህ። ምን ማድረግ ይቻላል? የውጭ ሀገር ባለትዳሮች ባሎቻቸው ጋር የሆነ ነገር ፈልገው ፕሊዝ ካሉት ሁለት ጊዜ እሺ ማይለ ይላቸዋል። ከእኛ ትመጣለህ፣ ስፈነዳ፣ ስተረተር፣ በገብርኤል በመድሃኒዓለም ይሻሉ፣ አይሆንም። ምን ማድረግ ይቻላል? በቃ ምንም ማድረግ ይቻላል። የሚያስፈጥርክ ስታጣ፣ ሰላም ነው አብደላ፣ አልሐምዱሊላህ ደህና ነህ ወይ? ደህና። ሐኪም ቤት ሂጅ ጆሮ ይቆረጣል አሉ። ቴምር ብላበት ብዙ ሳምቡሳ አሉ ነገር ነበር። በልትን ጨረስነው። አረ በልትን ጨረስነው። ወላሽ ሾርባ ነው ሾርባ፣ ሾርባ ቅቤ አለ፣ ትጠጣለህ። ያ በቃ የሆነ ነገር ፈልጎ ካጣ ብሎ ወደ ስድብ ሰበር ዜና፣ ለሴቶች በጆሮ የሚሰጥ የወሊድ መቆጣጠሪያ መድኃኒት መጥቷል። ስሙ እምቢ ይባላል። እግር አልከፍትም ይባላል። አልሰጥም ይባላል። አስተማማኝ ነው። ተጠቀሙበት። አንቺ ዘንድሮ ከፍቷል። ዘንድሮ አይ የሚሰራ ኮንቴንት ጠፋ

እውነትም ማላገል ደግሞ፣ ቆይ ለወንድ ልጅ እንቆቅልሽ ይባላል እ ቅቤ ቅቤው፣ እንቆቅልሽ ነው ወይስ እንቆቅልህ ነው? እንቆቅልህ። እቺ ነገር አስረዱኝ እናንተ፣ ለወንድ ልጅ እንቆቅልሽ ነው እንቆቅልህ ነው የሚባለው? እናቴ እድሉን አግኝታ ከቤት ውጣልኝ አለችኝ። አሁን አዲስ ስልክ ገዝተን የለ፣ ከዛ እዚህ ስልክ ውስጥ ማለት ነው የሆነች ሮቦት አለች። ከዛ የፈለግሽውን ጥያቄ ጠይቂያት። ሲሪ ይበል። ሲሪ ሃይ እጅ ከቤት አባሪ ይህቺን አጋጣሚ ተጠቅሞ ከቤት ውጠ ያሉ ምን ያክል ብታመራቸው ነው ምን ያክል በአንተ ቢማረሩ ነው በቀለበት ጣታችሁ ላይ ማ ልክ እንደዚህ አይን የሚመስል ምልክት ካለ ይህ የሚያመላክተው ስኬት የሚጀምረው ከአምስት ዓመት በኋላ መሆኑን ያሳያል የቀለበት መ የቀለበት የጣት ቀለበት እዚህ ጋር አረ ማን ሰማው? ቅዠት የለም። ሁለቱም ላይ እኔ ሁለቱም ላይ እስቲ አይ ነው ይሄ ታዲያ አይ አይን ሆኖ ነው የሚባለው። እዚስ እዚስ ወጥ እንደ አይን ሆኖ ነው የሚባለው። እዚህ ጋር አረ ቆይ ሌላም አለ ሌላም አለ ቆይ። አንዳንድ ሰዎች ላይ እዚህ ጋር እሱስ ማዘመር ይከካል ላይ የሚያመላክተው ድንገተኛ የሆነ ገንዘብ እንደምታገኙና የቤተሰቦስ እንደምታገኙ ያመላክታል። ቆይ፣ ምን አይነት ቅዠቶችን እያየን ነው? እየቃዥን ነው ወይስ ምን እየሆንን ነው? ድሮ ልጅ ሆነን ሳስታውስ እንደሆነ እግር ላይ ብዙ ፀጉር ካለብህ ስታድግ ሀብታም ነው

ደግሞ እጁን ተመቶ ነው የሞተው። ሲያሳዝን ለካ እዛ ጦርነት ቦታ የሚሞቱትን ነው እያደረቃችሁ እያመጣችሁ ሱቅ ፊት ለፊት ልብስ መሸጫ የምታርጉት ልብስ አልብሳችሁ አዲስ የመጣ ብራንድ ማሳያ የምታረጉት ጦርነት ላይ የሞት ይሄ ደስ ይላል። አንቺ ምንድን ዛሬ እንዳለ ሰፈር እኮ ስለ አንቺ ነው እየተወራ ያለው። ኧረ በእናትህ ምን ተፈጥሮ ነው ቢታይ ጉድ ሰራ እኮ አንዱ እኔ አንቺ ምን ነው

አቤት አንተ ወይ ምን እያረክ ነው ምንም ስራህን ጨረስ ጨርሻለሁ ሁሉንም አው እርግጠኛ ነህ አው በጣም ጥሩ እሺ ቤቱን ፀድቷል እሺ ጨርሳለሁ በርበሬ አስፈጨህ አው ልብሱንስ አጥቤያለሁ ጋገርክ እንጀራ አው ጋገር ያለሁ እንዴ ምን መሬቱን ጠረክ? አይደለ? እንዴት ነው ቆርቆሮ የምትረሳው? እኔ እንደኔ እንደኔ አሁን ሱስ ሆነባቸው መሰለኝ ልጁን መምታት። አንዳንድ ነገር ሲደጋገም ሱስ አይደለም፣ ሲበዛ ነው።

አሁን ደግሞ አዲስ ህግ መጣ። አጉሯሽ ኮሚቴ ወይ ፍቅር እስኪ ፎጣ ቀብኝ። ምነው

እንዳለ ሙሉ ነው። እንዳነሱት ምንድነው? ሙሉ ማነሱ የቀረችው ሙሽራውን ብቻ እኮ ነው የላት። ሙሽራውን ብቻ ነው ነው። አሁን ቀጠሮ ቦታ እንዴ ነው የምትሄደው? ሰው ከብዷል። ሰው የሚሰራቸው ኮሚኒቶች ከብዷል። ግን እስካሁን ምን ስጠብቅ ነበር? ቆይ ያልተገረዝኩ